ሰላሙ አሌይኩም ወራህመቱላሂ ወበረካቱ ወድና፣ የተከበራችሁ የዘምዘም ኢትዮጵ ተከታታዮች እንዴት አላችሁ? ሰላም እንዋለንኛ። አልሐምዱሊላህ። ዛሬ ደግሞ ማለት ነው በኮምቦልቻ ገበያ ላይ እንገኛለን። ማሰኝ የረመዳን ገበያ እንግዲህ እንዲህ ይመስላል። ከስደት ገብቼ ገበያ ጀመርኩ ማለት ነው እና እንደምትመለከቱት እንትነት ራስ ልብስ የፈለገ መጋረጃ የፈለገ ባዘዝ ይችላል። ዝም ጋ እንደዚህ የፍራሽ ልብሶች ያሉላቸው ከመከዳቸው ማለት ነው በጣም ነው የሚያምረው። እና መግዛት የሚፈልግለ በኦንላይንም የሰራ ዝጋ ደግሞ የሚያማምሩ የተራሶች ይነት ነው። ያ የሚያማምር እንደፍላጎት ነው። አሁን ላይ ያለው በብዛት ይሄ ነው የሚለው ነው። ዝጋ ደግሞ ያልጋልብስ ምናምን አለ። እንደምትመለከቱት ነው እና ውዶች፣ እንግዲህ ገበያ ላይ ምን እርካሽ ምን ውድ ነው የሚለውን ነገር ተፈለጋችሁ ነግራችኋለሁ ማለት ነው። እኔ ቀዝቃት ተዝርግችላችኋለሁ ማለት ነው። ይደኋል በጣም ገበያ ምናል ማለት ነው። ለማንኛውም ይህንን ይህ ደግሞ ዞር ዞር እያልኩ ሌላ ሌላ እንዳላሳያችሁ ሌባው ለፍ ነው።

ብዙም አለ የሚባል አይደለም። አሁን ላይ ይሄ ማለት ነው ያምራል፣ ግን ሁሉም በንቱን በፊልዱ ይሄ ኢማሰናን ግን እንደምትመለከቱት ነው። ወዶች ምን ጠያቄ የለም፣ እንደምትመለከቱ ሁሉም ተረዘ እንግዲህ። እዚህ ነው ያለሁበት ነው ገበያ ጀመርከ ጀመርከልኳችሁ። ገና አልጀመርኩም፣ ግን ኢንሻአላ ጀምራለሁ ብዬ ተስፋ አደርጋለሁ። እዚህ ጋር ደግሞ የሌላ ተራራ ነው። እዚህ ጋር ምን ነው እዛ ጋር